እነሱ እንድትሰጥኝ ከእማዬ እነሱ አትበይም እማዬ፣ እነሱ አትበይም እማዬ። አንቺ እኮ የእናቶች ሁሉ ምሳሌ ነሽ። በፍጹም እማዬ፣ አንቺ ይሄንን ነገር አላደረግሽም።

አባትሽ፣ እህትሽ፣ ወንድም እኔ ግን ለውቅሽ አልቻልኩም። ልጅ አንቺ እኮ እኔን ሳታውቂኝ ቀርተሽ አይደለሁም። እማዬ እኔ ነኝ ይሄን ሁሉ ነገር ያደረግኩት። አንቺ ምን አደረግሽ? እኔ ልጄ ልጄ ነሽ ወይ ልጄ ነሽ ወይ ብለሽ ስትጠይቂኝ አይደለሁም አልኩሽ። እማዬ አንቺ እየፈለግሽኝ እኔ እሸሸሁሽ። እንደሱ ያደረግሽው እኮ እኔ እናት ለመሆን ብቁ ስላልኩ

እናት እንዴት ማለት እኮ አይደለም። የወለዱት ልጅ የማያውቁት ልጅ እኮ ሰብሰብ ነው። ትላንትና እኮ አልፏል። ከትላንትና የበለጠ ደግሞ ነገ ይመጣ። እንዴት ኖራ ሲማዳግ ጠቀት እንዴት ነው? ሌሎች እየነገሩ ማመን ያቃተኝ። እዚህ ቤት የምመጣው እኮ እንደምትፈልግኝ ስለማውቅ ነው። አንቺ ታውቂው እንጂ ከ ከአይንዲት እንድርቃት ፈልግኝ

እ ምን ላደርግማ ለዚህ እኔ አንቺ እኮ ልጅ መሆኔን በጣም ነገር አድርገችልኛል። ሰታዎችል ጠሽ ዛሬ እኮ የደስታ ቀን ነው። ዝም ብለን አናባክ ነው የደስታ ቀን የሚባል ነገር የለም። የምን መጀመሪያ ይህን ሁሉ ነገር ማን እንዳደረገው

ድራማ ክፍል ዘጠና ሰባት ሰላም ሰላም፣ ጤና ይስጥልኝ። የቻይና ላይ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ሁሉ ሰላማችሁ ብዝት ይበል። የዚህ ቻይናል አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ጥሩ ነገር ይደርሳችኋል። ዛሬ ኖላዊ ክፍል ድራማ ዘጠና ሰባት ይዤላችሁ መጥቻለሁ። ወይዘሮ ሚላት ራሷን አስታውሳ ልጇ ሀንችውን ጋ ተዋውቃ ልጄ በድዬሻለሁ ይቅርበኝ ስትል በጸጸት ወድቃ እያለቀሰች ነው ያለችው ማለት ነው። ባዮሽም እንግዲህ ወይዘሮ ሚላትን ወደ መጠይቅ ወደ ቤታቸው አምርታለች። ወይዘሮ ሚላትም እንግዲህ ባዮሽን ለምን እንደመጣሽ ምን ሆነሽ መጣሽ፣ ለምን ፈለግሽ፣ ምን ማድረግ መጣሽ ስትል ትጠይቃለች። ባዮሽም እንዴ፣ መቼም መኪና አልሸትኝም፣ የመጡትኝማ በታክሲ ነው ስትል ትመልሳለች ወይዘሮ ሚላትም እሱን አይደለም የጠየኩሽ ወደዚህ ቤት የመጣሽበት አላማ ምንድን ነው ምን ማድረግ መጣሽ ምን ፈልግ ስትል ትመልሳለች እኔ ያንችን ለመጠየቅ እንጂ እየሰማሁት ምን ያልኩት ነገር ማ የለም እየቀረሽ ነገር አለ ደግሞ የምትሰሚው ለዛ ነው የመጣሽ ስትል ትመልሳል እንዲህ አንድ ሰትዮ አብደሻል ዛሬ ምን ሆነሻል ሚላት ግን በሰላም ነው እያለሽ ትጠይቃለች በጣም ደህና ነኝ። ምንድን ነው አበድኩብሽ? የአበድኩ መሰልኩኝ እንዴ? ምን አስበሽ ነው ስትል ትመልሳለች። አሁን እኔ ላርፍ ስለሆነ ውጭልኝ በማለት ትናገራታለች። እንግዲህ ባዩሽም ወጣ። ሳሎን ላይ ቁጭ ብላ ብቻዋን እያወራች እንዴ እርግብ መጣች ማለት ነው። የአሁሉ ወርቅማ ሰርቃ ሂዳ ልትመጣ ትችልም። እንዴት ምን እርግብ ተናገረች ማለት ነው? ምንድን ነው እያለች ራሷ ጋር ጥያቄ ይፈጥራለች። እንግዲህ እርግብ ቤት እያጸዳች እያለችበት ሄዳ እርግብ ደግሞ ለብቻ የሆነ ነገር እያወራች ነበረ። ሁልጊዜ ምንድን ነው አንቺ እንደዚህ፣ እስቲ ሰው ይረፍበት አታንሽ ስትል ትመልሳለች። እኔ ምን አልኩኝ እቴዬ መጡ እንዴ በማለት ትመልሻለች። አሁን መጥቻለሁ፣ በቃ እረፍ ይበሉ። ወይ ሚላት፣ ምን ሆና እንደዚህ የሆነች፣ እኔ እንጃ ምን እንደሆነች። ኧረ እንዲሁ ቢጨርሳት ምን አለ ብትሞት ስትል ትናገራለች ባዩሽ እንግዲህ እርግብም አረ ጠላቷን ድብን ያደርገው ምን በወጣት እንደዚህ ማከብት ለምን እኔ ዚህ ራሴን ፍንክት አታድርጊኝም ስትል ትመልሳለች። ባዩሽ እንደዛ እያሉ እየተነጋገሩ እያለ ሰላም መጣችና ምንድን ነው ችግር አለ እንዴ? አረ ደህና ነኝ። እስኪ ነኝ ባዩሽ ምን ሆና ነው ወይዘሮ ሚላት እንደዚህ የምትሆነው ምን ሆና ነው በማለት ትጠይቃለች ባዩሽ አይ በቃ እኮ በባለፈ እንዳመማትኩ እንደዚህ ትንሽ ችግር ተፈጥሯል እጅ እኮ ደህናናት በማለት ትመልስላታለች ሀና የሆነ ችግርም አለ እየተፈጠረ ነገርም አለ ስትል አው ዶክተሮች እንግዲህ ለትንሽ ጊዜ እንደዚህ ሆና በመቆየት ልታስቸግር ትችላለች በተለይ ደግሞ ወዳጅ በሆኑት እና ድሮ ወዳጅ በነበሩት በሚወዱት ሰው ላይ እንደዚያ አይነት ነገር ያደርጋሉና ተጠንቀቁ ብለዋል ስትል ትመልሳለች ማለት ምን ማለት ነው ውይ በቃ ደህና ቆዩ፣ እኔ ልሄድ ነው። በቃ እንደ እንደለመዱ ብቻቸውን ተቀመጡ ስትል አንዴ ጥላቸው ሄዳለች። ከዛ ቁጭብ ላይ ያለ በር ተንኳኳና አሴር መጣ። አሴር ከመጣ በኋላ ደግሞ በር ስትከፍት እንዴ አንተ እዚህ ቤት ምን ታደርጋለህ፣ ምን ልትሰራ መጣክ ስትል ተጠይቀዋለች? አሴርም እንግዲህ ልሰርቅ ብዬ በማለት ይመልሳል። ምን ልሰርቅ ነው፣ ሰዎቹን ጠርቼ ነው ማስያዝሽ እሺ ጥሪና አስዩዚ ምን ችግር አለው ሲል ይመልሳል። አሲር እየተነጋገሩ ባለበት ጊዜ ሀንዬ እየመጠች ነው። እንዴ መጠህ ነው እንዴት ተዋወቀላችሁ? በማለት ባዩሽ ትመልሳለች። አዎ ተዋወቂው አሲር ይባላል ስትል አስተዋወቃችኋለች ሀንቺ። በዛም መሀል እንግዲህ ባዩሽ ሌባ መንጋ ብላ ተናደለች እና ጥላቸው ወጣ ሄዳለች። አሲርና ሀንዬ ብቻቸውን እያወሩ ነው የነበረ እንዴት ናት እንግዲህ ወይዘሮ ሚላት ደህና ናት ሲል ይጠይቃል። ደህና ናት ገብተህ እያት ብላ ሄዳ ስታሳየው ሄዶ ጠይቆ እንዴት ነው አሁን ደህና ነች በማለት ሲጠይቅ እድሜ ላንተ አሁን ማ ደህና ነኝ በማለት ወይዘሮ ሚላት ትመልሳለች ማለት ነው። አባቷም እንግዲህ ይህን አባት በጣም ተጨንቀው እያለቀሰች እንደዚያም በኋላ ሲያዩ እነሱም በጣም ተጨንቀው እያለቀሱ ነው ያሉት ማለት ነው። እንግዲህ ተጨንቆ እሷን አረጋግቶ ወደ ቤትም ሄዶ ደግሞ ለአሴር ሀኒዬ እኮ በጣም እያለቀሰች ነው ሲል ይነግረዋል አሲር ደግሞ ምን ሆነ ነው የምትጨነቀው እና ስላለቀሰች ነው እንደዚህ ምትሆን አሁን እኮ በቃ ፋሚሊ ሆነናል ሄደን እኮ የተፈጠረውን ችግር ማወቅም እንችላለን ሲል ይመልሳል አሲር የሀኒዬ አባት እንግዲህ ምንድን ነው ችግሩ የተፈጠረው የደስታ ነው ብላኛለች የደስታ ከሆንስ ለምን አትነግረኝም እና ደስታውን አታከፍለኝም ደስታ እንደዚህ እያስለቅሳል እያለች ይህ ሁሉ እንባ ከማልቀስ ስትል ይጨነቃል። ብቻቸውን ማለት ነው፣ ምንም አይጨነቁ፣ አሁን ሄድንኛ ማየት እንችላለን፣ ከሆን ችግር የለውም፣ ሲል አሲር የሆነ መላ ያመጣል። ሂስ እውነት ነው፣ ልክ ነክ በማለት ይልቁን መጣ ነበረና ሽሮ ሰርታለች፣ ሄደክ ብላ ሲል ማ፣ እኔ የምበለው ሽሮ በፍጹም አልወድም፣ ከአንቹ ግን ሌላ ምግብ መስራት ስለማትችል ነው ሁልጊዜ እየመጣ ሽሮ እየበጠበጠችልን የምትሄድ፣ ሲል ይመልሳል።

አንዬ እንግዲህ በይፍን በድጋሚ ሳሎን ጋር ቁጭ ብላ እያናገረቻት ነው ያለችው። ምን ሆኖት ነው ብቻዎትን ቁጭ ብለዋል? ምን ላድርግ፣ ሚላትም ጥለኝ ገባች በማለት ትመልሳለች። ወይዘሮ ወይዘሮ ሚላትና ሀንቹ ቁጭ ብለው የድሮ የሀንቹን ፎቶ እያዩ አይገርምም እማዬኮ፣ ትክክል ነበረች። ይህ ፎቶ ቁጭ አንችን ነው የሚመስል እና የኔ ፎቶ ሆኖ እኔን ላይመስል ነበር ትላለች። አንቺ ደግሞ በዩሽን ምን አድርጋሽ ነው ፊት የነሳሽ? ደግሞ ፊት ነሳችኝ ስትል ነገረችሽ? አው እንደዛ ብላኛለች። ያን እኔ ስወድቅ ማስታውሰው ምን እንደሆነ እርግብ ነበረች፣ እሷም ደግሞ በር ላይ ነበረች። እኔ ውጥት ብዬ ውድቅ ስል እርግብ ደግሞ አክስቴ የገደልሻት ወይ ስትል ስታወራ ሰምቻለሁኝ። ሌላ የስጋ ዝምድና ይኖራቸው አይኖራቸውም፣ አላቅም ሌላ ሰው የኖር ማላቅም እሷንም ይሆንም አላቅም። ከዛን ጀምሮ እሷ በቃ አጥፌ አጥፌ መስላ ነው የምትታየኝ ስትል ትናገራለች ወይዘሮ ሚላት። የእሷ እጅ ያለበት ነው የሚመስለኝ እኔ የዚህን ያህል ባዩሽና ርግብ ይቀራረባሉ ማለት ነው ወይማየ? እያለሽ ሀንዬ ትጠይቃለች። እሷ አልገባኝም፣ ብቻ ግን ሳስበው እሷ ያለችበት ነው የሚመስለኝ ትላለች ወይዘሮ ሚላት። ምን ማድረግ ይሻላል እማዬ ብላለች? ሀንዬ ያው እንግዲህ አለችበት የለችበትም የሚለውን ነገር እስክናጣራ ድረስ እኔ ልክ እንደ በፊቱ ማስታወስ እንዳልቻልኩኝ አድርገን የምንወስደው ትላለች ወይዘሮ ሚላት። ማስታወስ መቻሌ ማንም ሰው ሊያውቅ አይችልም ስትል ወይዘሮ ሚላት ትናገራለች። አንዬ ደግሞ ግን እኮ እንደዚህ ከሆንሽ ፊት ከነሳሻት እኮ ልትርቅሽም ትችላለች። ለምን ትላለች ጌታ አባቷ ልትሄድ ነውንስ እያለች ወይዘሮ ሚላት ትናገራለች። ግን እንደዚህ ከማድረግ እኮ በፍቅር አድርገን ብናያት ይሻላል ብላለች ሀንዬ። እንግዲህ ይሻላል፣ እንደ እንደዛ ማድረግ ይሻላል፣ እስኪ እንሞክረዋለን ብላለች ወይዘሮ ሚላት አሁማዬ እንደዛ ነው ማድረግ ያለብን፣ ፊት ከንሳነት ልጠረጠር ትችላለች በማለት ትመልሳለች አንዬ። ወይዘሮ ሚላት እሺ አንቺ ካልሽ ልጄ፣ ሁሉም ነገር ይሁን። እሺ ስለተረዳሽ አመሰግናለሁ ማሚ። እሺ በቃ ብላለች። ወደ ሳሎን እንሂድ ብለው ተያይዘው ሄደዋል። ታምቾና አሴር ቁጭ ብለው የሆነ ቦታ ዛሬ እንድታወራኝ እፈልጋለሁ ተምቾ ሲል ይጠይቃል አሴር ተምቾም በእናትህ ምንም አትናገር ዝም በል፣ መስማት ማውራት ምንም ማለትም አልፈልግም ሲል፣ ዛሬ ግን እኔ ማውራት እፈልጋለሁ። በምንም ሆኖ ዝም እንድትለኝ አልፈልግም። አስበህዋል አጎትህ እኮ ነው የመጣው አሜሪካ ሊወስድህ ሲል ይናገረዋል። ማለት ነው ተምቾ፣ እኔ አሜሪካ መሄድ አልፈልግም። አጎቴም ምንም ምንም ጥንቅል ብሎ መቅረት ይችላል ብሏል። ተምቾ አስበኋዋል። አሜሪካ እኮ ነው የሚወስድህ ጦር ሜዳ መሰልክ ወይ? ለምንድን ነው እንደዚህ የምትሆን? አንተ ምንም ከዚህ በችግር ከምን ኖረው ለምን አትሄድም ወይ እያለ እየተጨቃጨቀው ይገኛል። ወይዘሮ ሚላት እንግዲህ ባዮሽ ከተቀመጠችበት ሳሎን ሄደዋል። ሻይ እየጠጡ ቁጭ ብሎ እያሉ ወይዘሮ ሚላት ምን አድርጌሽ ነው ግን ሰሞኑን ፊት የነሳሽኝ? ስትል ትጠይቃለች። ባዮሽ እኔ ምን አደረግሽኝ አልኩኝ እንዴ እትላለች እንግዲህ ባዮሽም ልታሳብዥ ነው ወይ? ምን አስበሽ ነው እያለች ትመልሳለች። በቃ ያንቺን ፍርፋሪ ፈላጊ አደለውም ስትል ተነስታ ልትሄድ ስትል ወይዘሮ ዘሩ ሚላት ባዩሽ እባክሽ ቁጭ በይ ብላ በድጋሚ አስቀምጣ ነገሮችን ልታስረዳት እየሞከረች እያለ ባይሽም እንደ ምን አሁንም እየቀለድሽ ነው እንደ በማለት ትመልሳለች። እኔ በቃ ራሴን ከማስታወስ ካለማስታወስ የተነሳ ወደኋላ ሁለት አመት ተመልሻለሁ ምንም ነገር ላስታውስ አልችልም። አንችን ብቻ አይደለም ሁሉን ነው። ምንም ነገር ትዝሚሌ ነገር የለም ስትል ትነግራታለች። ወይዘሮ ባዩሽም ከኔ የሚበልጥብሽ ነገር ግን አለ ስትል ወይዘሮ ሚላት ትጠይቃታለች። ተይባክሽ ከምንም ነገር አትበይኝ ብላ ባዩሽ ጥላ ወጣ ሂዳለች። ወይዘሮ ሚላትም የእውነት ግን ተቀይመኝ ነው ወይስ እያስመሰለች ነው ስትል ራሷን ጥያቄ ውስጥ አስገብታለች። ውድ ቤተሰቦቼ በቀጣይ በመ